አዶናይ ከነ ማስተራብነት ከነ መልእክተኛው ከነ ባላደራው ከነ ዶክተር አብይ ሌሎችንም ብታመጣ በልጧቸው አይደለም። የሆነች ዓላማ አለች፣ ብቻ የሆነች ዓላማ የኢትዮጵያ ሕዝብ የተደናገረበት የኢትዮጵያ ሕዝብ ያልገባው አለ። እውነተኛ አዛኝ ቢሆን የትግራይ ወንድምና እህቶቹ ሞጣ እንዳለው በጣም ትግራይ ሄዷል፣ በጣም የትግራይ እናትና አባቶች፣ በጣም ረሃብ ነው ያለው ትግራይ፣ በጣም ዞር ብሎ አላያቸው ሂ ደዝንት ኬር ስለ እሱ ፈመሰና እንጂ ስለ ሌሎቹ ታት አለው። ደቡብን እንዴት አርጌ ይዛለሁ? የድቻ ልጆችን ብድግ አረጋቸው። ደቡብ በሙሉ ተነሳ። በትንሽ ነው ደቡብ በትንሽ ፍቅር፣ አክባሪ ማህበረሰብ ነው ደቡብ። የደቡብ ልጅ በጣም ሰው አክባሪ ናቸው። በጣም አክባሪ ስለሆኑ ግን ማስተራብነትን እንዴት የደቡብ ልጆች እነ ባላደራውን እነ መልክተኛውን ያንላ እንባ ያበሱትን ልጆች ያንንላ እንባ ያበሱ ሰዎችን አልፋችሁ ለዚሁ ለወጠጤ ይህኑ ለቤተክርስቲያን ገብቶ ሲያበሻቀጡለ ማየት ጀመራችሁ። አይን መግለጽ አቃታችሁ። አይን መግለጥ። በጣም አበሻ እንደዚህ ነው። ባጎረስኩ እጄን ተነከስኩ ነው። እውነቴን ነው። ፊትለፊት ላይናገሩ ይችላሉ። ባላደራው፣ መልክተኛው፣ ማሰራብነት፣ ሌሎችም ፊትለፊት ላይናገሩ ይችላሉ። መልካም ሰዎች እነ ዶክተር አብይም ጭምር ፊት ለፊት ላይናገሩ ይችላሉ። ውስጣቸው ግን በጣም የተሰማው በኢትዮጵያዊነት የተሰማው ስሜት አለ የተሰማው ስሜት አለ እግዚአብሔር መሰከረ የተሰማቸው ስሜት ይኖራል ማናቸው ዶክተር አብይ እንትን ነው የአንገት ህክምና ስፔሻሊስት ነው ልክማ አለ ዶክተር አብይ ማለት ይሄ ነው ላሳያችሁ በነገራችን ላይ ዶክተር አብይ ስል ጠቅላይ ሚኒስትሩን አይደለም ላሳያችሁ የማታቁት→ ሰዎች ካላችሁ፣ ምክንያቱም የምታቁት እናንተ አውደልዳዩን ነው። ስለዚህ ጥሩ የሚሰራው ላይ ብዙ አታውቁም። ስለዚህ ላስተዋውቃችሁ፣ ዶክተር አብይ ታደሰ ይባላል፣ ነው ዶክተር ነው። በነገራችን ህፃናቶችን የሚያክል ህጻናቶችን በማከም የሚታወቅ ነው። በጣም በጣም ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች ብዙም ኢትዮጵያዊ የሚያከብረው፣ ነገር ግን በተግባር አላከበሩት። ቴክ ኦቨር ማድረግ ያለበት ለሌሎቹ ተስፋ ይሆናሉ የተባሉት ሰዎች ናቸው። መሸለም የሚገባቸው እነዚህ የሚሸልሙ አንዱ ጋጠወጥ ባለጌ ኤግዛምፕል መሆን የማይችል ምሳሌ ሊሆን የማይችል ካናዳ እያለን ኢንተርቪውን ይውግቡናል። እኔ ዊድ ነው የማጨሰው፣ በቀን አምስት የሴግ አለው በቃ ህይወት ይደብረኛል፣ የፈለግኩትን ነገር ሞክራለሁ ምናምን ያለ የኢትዮጵያ ጀግና ተብሎ እናንተ ጋር መጣ። አሁን የቅናት መንፈስ የምትቀናው እኮ አንዱ ዶክተሩ ነው ኢንጂነሩ ሆኖ ብዙዎቹን ረድቶ የሆነ ነገር አድርጎ ቀናበት ብለ ልታወራት ትችላለህ ወይ? ገንዘብ አለው የሆነ ነገር አለው ብለ ትቀናለህ። እንደዚህ አይነት ቀርሻታ አምጥታችሁ ኢትዮጵያ ላይ ስትቆልሉ በኢትዮጵያ ላይ እየተጫወታችሁ እንደሆነ ታያችሁ። ይሄ መሀይም ሲሄድ እንኳን ሰግጡን ያላቸው አይደል? መከላከያ ጠርቶ፣ መከላከያ ጠርቶ እንግዲህ ስለ ሰላም ነው ስለ ፍቅር ነው ምናምን ሲባል ሰማ። የኢትዮጵያ መንግስትን ጥላቻ ነው እንዳይባል፣ ምክንያቱም ኢንፍሉዌንሰሮችን በየጊዜው አለም ላይ ይስማማሉና፣ አምትቶ ሲለው ሰግጡ፣ ሰግጡና ፈምሱ አላቸው። ሰግጡና ፈምሱ ሰግጡና ፈምሱ ውድድሩ ኢትዮጵያዊ ነው። አይ ኢትዮጵያ ገብቻለሁ ስለዚህ ኢትዮጵያዊ ነኝ። የካናዳ ዜግነት ይዘው በዛቅ ነገደለኝና ህዝቡ በጣም የሚመራው እንደሌለ ነገሮች እንደተቀየሩ ነገሮች በሙሉ ገደል እንደገቡ ኢትዮጵያ ላይ ያየው ነውና፣ ወጣቱ ብታስተውል ጥሩ ነው። ብታስተውል ጥሩ ነው። ወጣቱ ብታስተውሉ ጥሩ ነው። በኋላ ገደል እንዳትገቡ። ከቤተ ክርስቲያን አንፃር ቤተ ክርስቲያን ውስጥ በኦርቶዶክስ ቤተክርስቲያን በህይወቴ እነ ቴዲ አፍሮ ገብተዋል፣ እነ ታዋቂ የተባሉት እነ ታደለ ሮባ ገብተዋል። ማንም ማንም ቤተክርስቲያን ነት እነ ጎሳዬ ተስፋዬ ሌሎችም ገብተዋል። አንድም ቀን ቤተክርስቲያን ውስጥ እንደዚህ ቪዲዮ ሲለቀቅ አይቻላል። ሲባለግ ቤተ መቅደስ ውስጥ ላሳያችሁ፣ ቤተ መቅደስ ውስጥ ሲባለግ ፈጣሪ ምስክሬ በህይወቴ አይቻላል አነበርስ ቤተ መቅደስ። ስለዚህ አሁን ብዙ ነገር የምታዩት ብዙ ነገር የምታዩት ነገር ይሄ ነው። ነገሮች ሊቆቹ ቤተ መቅደስ የማይከበርበት ከቤተ መቅደስ ይልቅ አንድ ተራ ዱር የሚከበርበት ሃይማኖት ሆናለች። ተራ ዱር ጎባ ምንም ችግር የለውም። አዎ እናንተ ምን ችግር አለ? ቤተ መቅደስ ፌተነስ ፌመሶች እየተነሱ ፎቶ የሚነሱበት አለ። የኦርቶዶክስ ችግር አለ። በልጆች ተዋረድ ማርያም ተብሎ አስጭሆ ቤቷ ላይም እንደሚሰራ ከዛ ደግሞ ማታ ላይ ክለብ ነበረ ያመሻ ሲጨፍር እና ምን ችግር አለ? ሁሉንም ነገር ድብልቅልቅ አርጋ ይሄ ነገር እንትን የሚል ነገር እንደሌለ የምታዩት ነው። እና እግዚአብሔር ልቦና ይስጣችሁ የኔዎቹ ሙዚቃ አደረገው ማርያም ማርያም ማለት መጽሐፍ ቅዱስ ብትገልጥለት አንዱንም ፔጅ አያውቀው። ማርያም መወደዷን የሚጠላ የለም። ሁሉም ሰው ትውልድ ሁላ ብጽዕት ይሉሻል ነው የሚለው መጽሐፍ ቅዱስ። መነገጃ ግን መሆን የለባት። መነገጃ ታድርጎ አምላክ አደለችም። አትነግዱባት። እኔ አስታውሳለሁ በአጫሉ ጉዳይ በህይወት እያለ ያረዱት ሰዎች ሲሞት ግን ነግደውበታል። አጫሉ ነግደውበታል። በሕይወት እያለ እኮ ብድር አቶ እግዚአብሔር ምስክሬ ብድር የሚሰጠው አቶ እንደ ማንኛውም ገንዘብ ተበድሮ መስራት ነው የጀመረው አጫሉ። ሲሞት ግን አግነውት ጣራ ደርሰውታል። እንደዚህ አይነት ሰዎች አሉ። ኦርቶዶክስ ማርያም መነገጃቸው። በብዛት የማየው ሶሻል ሚዲያ ላይ ማርያም የመነገጃ ሰው የእምነት አይደለም። ይነግዱባታል፣ ይሸቅሉባታል ማርያምን። እኔ እኮ ማርያም ካለች ሚስጥረኛ ከሆነች ምናምን ብለው ሽቅልቅል ያደርጉባታል። ጋጥ ወጥ ነገር ያደርግ የማጫወታቸው ራሱ የባለጌዎች ግም ነው የሚጫወቱት። የባለጌ ግን ማርያምዬ ማርያምዬ ማርያምዬ ይላል። የባለጌዎች መነገጃ መሆኗ ያሳዝነኛል። ምክንያቱም በጣም ነው መወደ እግዚአብሔር በሚያውቀው ቅድስት ድንግል ማርያምን በጣም የምወድ ሰው ነ የምትወድድ በቃ የእግዚአብሔር ልጅን የወለደች ድንቅ ሴት ናት። ስሟን ግን መነገጃ፣ ቲክታክ መቅበጫ፣ መጨፈሪያ፣ ማውደልድያ ስም አድርገውታል። እሷን ብትወዱማ እሷ ያደረገችውን ነገር ታደርጉ ነበር። ልጇን ታመልኩ ነበር። ልጇን ታመልኩ ነበር። ግን ልጇን አታመልኩትም። ማርያምን ከልጇ ጋር ማፎካከር፣ ከልጇ ጋር ማፎካከር፣ ከልጇ ጋር ጸብ ያለ በዳቦ ማስመሰል። ልጇ ሲመሰገን ማርያም የሚከፋት እንኳን እሷ አደለም የአዶናይ ናት። ልጇ አሸነፈ ሲባል ጮቤ ነው የምትረግጠው። አደለም ኢየሱስ ሲመሰገን ሊከፋት ማርያም። የእናንተ ፖለቲካ እሱ ነው። ያዶናይ እናት ይሄ ሴጋ ሲለጠለጥ የሚውል ልጇ ያዶናይ እናት ወይ ልጅ እንኳን ደስ አለ ምናምን ብላ ታብድለታለች፣ እንኳን ልትናደድ። ኢየሱስ ጌታ ነው ሲባል ማርያም እንዴት ነው የሚከፋት? በየት በኩል ነው የሚከፋት? እናንተ ናችሁ የሚከፋችሁ እኮ እናንተ ናችሁ እኮ የምታቆርፉት እኮ እናንተ ናችሁ እኮ ብስጭጭጥ የምትሉት። ልጇ ኢየሱስ ጌታ ነው፣ ልጅሽ ጌታ ነው፣ ልጅሽ አዳይ ነው፣ ልጅሽ ስጦታችን ነው፣ ከኃጢአት ያወጣች በማርያም ልጅ ነው ሲባል ሚከፋችሁ እናንተ ዚስ ኢዝ ዘ ቢገስት ፕሮብለም ለምን ወንጌሉ ስለሌለ ወንጌሉ ስለሌለ ከዛ ማርያም ማርያም ብሎ መጠጥ ቤት ሴር መጠመጥ ምናልባት ከሴት ጋር ነው ያደረው ከዛ በኋላ ምናልባት ብዙ አስቀያሚ ነገር ሲያደርግ ነው ያደረው ለግን ግን ለታይታ ለሶሻል ሚዲያ ላይ ግን ጨዋ ጨዋ በቃ ምናምን ይላል የማልወደው ነገር ጋታ ዎክ ዘ ቶክ የምታወሩት ነገር በተግባር ኑሩት አታስመስሉ ማርያምን በተግባር ውደዷት ልጇን ውደዱት። ልጇን ውደዱ፣ የዛኔ ትድናላችሁ። ለልጇ ተገዙ ትድናላችሁ። ለልጇ ተገዙ ትድናላችሁ እንጂ የኩርፊያ የምን የማይረባ ነገር ሀገርን በጣም በጣም በሚቆሸሸ መንገድ ምንም ቦታ ላይ ሰሰ ያው፣ ለምሳሌ የትም ሚዲያ ላይ ኢንስታግራም ብሄድ አወዝንም በቦ ኢንስታግራም ብሄድ ዩቲዩብ ላይ ብትሄድ ቲክታክ ብትመጣ የትም ብትሄዳል የትም ቦታ ላይ አንተ ብራንድ ኮን የትም ቦታ ብራንድ ነህ። ቦታ የሚመረጥበት ቦታ የለም። የማየው ነገር የዚህ በጣም የሚያሳፍረው ኢትዮጵያ ልጆቿን ወጣቱ ጀነሬሽን የሚለፉትን ልጆቹን አለማየት። ሰግጥ ፈምስ ሰግጥ ፈምስ የሆነ ነገር ልትሆኝ ትፈልጊያለሽ ሁኝ ይላል። አዎ፣ እንዴት ጋይድ የሚያደርግ ሰው ከሌለ የሚሆነውን ነገር የሚያክር የለ እንዴት ነው አንድ ሰው የሆነ ደረጃ የሚደርሰው? ጋይዳንስ የሌለው ሰው፣ ሊድ የማይደረግ ሰው ገደል ነው የሚገባው። አንተ እኮ ካናዳ ብትቆይ ይሄኔ ድራግ ውስጥና ከዛ ገደል ትገባለህ ምንም ቦታ ላይ መድረስ ሳትችል ነው። ኢትዮጵያ ወስደው ይኸው ዛሬ አላስቆም አላስቀመጥ ስትል ለጉዜ። ስለዚህ ሌሎቻችሁ ግን ባየሁት ጆሲ የምትባለው ጥረትህን አይቶ ጌታ ፔሪዱን ይስጥ። ስለ ሴቶች ውራ አበባ መግለጫ ልትሰጥ መምጣት አሳፋሪ ነህ ብትችል ሴቶች በወር አበባ ለተሰማችሁ ስሜት የሚያማጩ ከሆነ ወይም ደግሞ ሞዴስ የሌለበት ብዙ የኢትዮጵያ ከተማ አለ። ኢቭን አዲስ አበባ ላይ ው ለሞዴስ መግዣ አንድ ሺህ ሁለት ሺህ ሞዴስ ገዝቼ ሰጥቻለሁ። ይሄ ነው ትልቅ ስራ፣ ልብሱን መልበሱ ለእነሱ ምንድን ነው? ፔሬዳቸውን እንደሚሰማቸው ነገርካቸው ዘንባት ሊቆም ነው ብለች ሊቆም ነው ፔሬድ ማየት ላቆም ነው። እዚ አይነት የመሀይም የጥርብ ማህይም ምንም እውቀት የሌለው ነገር ይዛችሁ መጣችሁ፣ አሳወቅን እንዲያደርገን ስትሉ በጣም ነው የምታሳፈሩት። ሰገጤ ሰገጤ ናቸው እና ያንን ነው የምለው። በጣም በጣም በጣም ተገርም ያለው እና የት አለ እንትናን አላየሁትም ወሲዝ ነበር። አሁንም የምለው እውነቴን ነው። ብዙዎቻችሁ ጥሩ ነገር አይቻለሁ። ብዙዎቻችሁ በአዋርዱ ላይ አዋርዱ ላይ ግን በጣም ያሳዝናል። ዩቲ ኮንቴንት ክሬተር በጣም ጎበዝ ናት በጣም ጎበዝ ናት ሌላው ምንድን ነው በኢትዮጵያውያን በጣም ያልተለመደ ነገር አለ ሲንግል ሰው ስለ ሪሌሽንሽፕ ሊመክር አይችልም ሞቲቬት ሊያደርጋችሁ ስለ ፍቅር አይችልም ሲንግል ሰው አበሻ ግን አብዛኛው የሚያሳዝን በማንም እንደበግ እንደሚነዳት ያላችሁ የእኔ ቆንጆ እያለ ሴቶችን ሲንግሎችን መክሯል በሚል ትዳሩን ያውቀው ገርል ፍሬንድ የለው፣ ምንም ሪሌሽንሺፕ የሚባል የለው። እጁን በተክሊል ያገባ ልጅ፣ አምስቴ በቀን እጁን ሲደበድብ የሚውል ልጅ፣ ይሄ ልጅ ምክር መክሮናል ብለው የሚሸወዱ ሴቶች አሉ። አንድ ሰው ለመምከር የራሱ ሪሌሽንሽፕ ወይም ትዳር መኖር አለበት ብዬ አስባለሁ። ብሊቨር የራሱ ከትዳሩ ካለው ፍቅረኛ አንጻር ቢናገር እኔና ፍቅረኛ እንደዚህ እንደዚህ አለ በመሃላችን እኮ እንደዚህ አለ በመሃላችን እንደዚህ አለ የሚል ውይይት ነው የሚያስፈልገው። መጀመሪያ ማየት ያለባችሁ ሁልጊዜም የሆነ ሰው ስለ ሪሌሽንሽፕ ሲያወራ አለ ወይስ የለም ብለ ጠይቀው። ከሌለው ተለይድ። ምክንያቱም ቢኖረው አብራው እንደዛ አይልም ደፍሮ አያውራም። ምክንያቱም ሪሌሽንሽፕ አልጋ ባልጋ አለ ሆኖም አያውቅም። እኔ የሆነ ወንድ እንዲሆንልኝ የሚፈልገው ምናም ብላ አንዷ ሴት ልትበጫበጭ ልትቀባጥር ትችላለች። የት ነው ያለው ብለ ጠይቃት። ወንዱም እንደዚሁ ሊቀበጣ እኔ እንደዚህ ካልሆነች የወዴት ሴት አላገባም እንደዚህ እንትን አዛሉን ሲጀነጅን ታገኘዋለህ። አጃ አዛሉን የመሰለች ሲጀነጅን በውስጥ ታገኘዋል። እዚህ ጋር የሚለው እኮ በቃ በጣም እኮ ኔ ያለ እንደዚች አይነት ሴት ካልሆነች ምናምን ምናምን ብለው ይቀበጣጥራል። ለታይታ ወደ ውስጥ ስታስገቡት ግን ምንም ነገር የለም። ስለዚህ አሁንም እነግራችሁ በተለይ ሶሻል ሚዲያ ላይ ደገረዋት ቲክቶክ የሚኖሩትን ካልሆነ አሁን ካፕሎችን መተው ቪዲዮ የሚሰሩትን አንዳቸውም አላምናቸው ባልና ሚስቶ ነው ካፕል ሆኖ የሚያወሩ ሰዎች ጌታ ምስክሬ አንዳቸውንም አላምንም። እኔ አለምን ለምን ውሸት ሶሻል ሚዲያ ላይ ለኮንቴንት ገንዘብ እንዴት እንሰራለን ብለው ይመጣሉ። ከዛ በኋላ አቤል አማላ የሚባል ልጅ ታውቃላችሁ? እራሱን አባላ የሚል ቆንጅዬ ሚስት የነበረው ተለያይተዋል። ፋኒና ሳምሪ ለስንት ዓመት ዩቲዩብ ሸቀሉ የሚዋደዱ መስለው፣ ግን ታሪካቸውን ሲናገሩ ሊገዳደሉ የሚፈላለጉ ሰዎች ነበሩ። ቤቢ እና ሳምሶን ዳጊ ቤቢ ነው። ቤቢ ሳሚ እና ዳጊ የምትባለው አርቲስት ዳጊ ሊገዳደሉ የሚፈላለጉ ሰዎች ሲፖስቱ፣ የሚሆኑት እንደነሱ አይነት ትዳር ያለው የሌለ ነገ ደግሞ እናያለን። ሌሎች ካፕሎች ይመጣሉ። በሙሉ ውጅ ባራ ሌቦች ናቸው። አትሽወል። ኮንቴንት ባለትዳር ዳር አይሰራም። ለምሳሌ አስታውሳላችሁ፣ ሠራዊት ፍቅሬና ሙላለም ታደሰ ሰውላ ከማየቱ የተነሳ ሚስቱ ሙላለም ታደሰ ትመስለው ነበር። ሚስቱ ሙሉ ዓለም ታደሰ ተመስለው ነበር። አይደለም ከሚስት ጋር እንደዚህ አይነት ምቾት አይኖርህም፣ በምትሰራው ስራ ላይ ምክንያቱም የሷ ፕሮፌሽን አይደለማ የሁለታችሁም አይደለም። ኢቭን የሁለታችሁ ፕሮፌሽን ቢሆን ላትግባቡ ትችላላችሁ። ሚስቱ ስትመጣ አንቺ አይደለሽ ሚስቱ እያለ ሰው መንገድ ላይ መሳደቡላ ጀመረ። የሰገጤ ማት። ስለዚህ እኔ ለኢትዮጵያ መንግስት የማደርገው ሩል ማውጣት አለባቸው። ምን አይነት ሩል? ለህዝቡ በጣም አርጎ አርያ ሊሆን የሚችል ሰው እንደነ ዶክተር አብይ ዶክተር አብይ ታደሰ ታደሰ ነው፣ ማን ነው? ይቅርታ የአባቱ ስም። እንደነሱ አይነት ሰዎች እንደነ ማስተራብነት እንደነ መልእክተኛው እንደነ ማን ነው ስሙ ሌሎችም ሌሎችም እንደዚህ አይነት ሰዎች ወደፊት እንዲመጡ እየታየ ቢደረግ ቢደረግ ጥሩ ነው ባይ ነኝ። እንደነ መሰረት መብራቴ፣ አርቲስት መሰረት መብራቴ የልብ ሙማን አምባሳደር፣ እንደናንተ አይነቱ ወደፊት ቢመጣልን፣ እንደነ ሳያት ደመሴ ጎበዝ ጎበዝ አርቲስቶች ከህዝቡም ጋር ከልብ የሚገናኙ ልብ ለልብ ብዙ ሰዎች ባሉበት እንደነዛ ቢሆን መልካም ነው ብዬ አስባለሁ። በኋላ ነገሮች ሳይበላሹ በኋላ ነገሮች ሳይበላሹ በጊዜው ቢታሰብ። ተው፣ ይሄ ወጣቱ ጀኔሬሽን ብልግናን ኦኬ ያለበት ዘመን ላይ ደርሰናል። ብልግና ኦፊሻሊ ብልግና ኦፊሻሊ ኦኬ የተባለበት ነገር ስላየው ብዙ ብዙ የሰሯሉ። ኢቨን እነ ወንድም ካሊድ እነሱ እራሱ ጎበዝ ጀግኖች ናቸው። እኔ ወንድም ካሊድ የተከራየበት ቤት ላይ ሆኖ ነው ማቅ የተከራየበት ቤት ላይ የኮሮና ጊዜ ብዙዎችን የወደቁ ሰዎች ሲያነሳ ቀዋል። ወንድም ካሊድ ዛሬ እዚህ መድረሱን አይደለም ትላንትና በሌለው ከገዛ ወንድሙ ጋር ሆኖ በጣም በጣም በጣም በጣም ሲተራይቸዋል። አሁን ብዙ ሰዎች ሲታገዙ፣ ብዙ ሰዎች ሲረዱ፣ ብዙ ሰዎች ብዙ ነገር ሲያደርጉ አይቻለሁ። ስለዚህ እነ ወንድም ካሊድ ጥሩ ስራ ሰርተዋል። እና ቢታሰብበት ጥሩ ነው ለማለት ነው። ወገን ወገን፣ በኋላ ኢትዮጵያ ማልቀስ እንዳይጀመር፣ በኋላ ምን ነው ምን ነው ምን ነው ብላችሁ እንዳታነቅሱ ብታስተውሉ ጥሩ ነው ለማለት ነው። አዶናይ ብዙ ይቀራል መስራት አለበት ብዬ አስባለሁ። ከሰራ እንደው የምትሰራው ነገር ካለ ኢትዮጵያ ላይ ሰርታ አሳይ። በመጮህ እና ሰግጥ በማለት ሰው ሰርታ ሳይይ ሰግጥ በማለት አለ ሰርታ ያ የባሰ እንዳይመጣ ጌታ ምስክሬ ነው። የምልህ ከዚህ የባሰ ነገር ይመጣል። ነገ ምን አደረገ በሉ። በቡታንታ መጥ አለሆነ አንድ ሴት ናት። እግዚአብሔር ይስጣቸው ብዙ አልመጡም እንጂ በቡታንታ አንድ ሴት መታለች። ነገ ባዷቸውን ሊመጡ የሚችሉ እህቶች ይመጣሉ። ነገ ባዷቸውን ሌሎቻችሁ፣ እግዚአብሔር ይስጣችሁ።